በዛሬ ዕለት እንግዲህ እጅግ በጣም በሚገርም ሁኔታ ጋሽዬ ሩታና አብርሃምን ለማስታረቅ እንግዲህ ጫፍ ላይ እንደደረሱ መረጃው ደርሶናል እሱ ብቻ አይደለም እንግዲህ ጋሽዬ አብርሃምንም ሩታንም አግኝቶ በጣም ብዙ ነገሮችን እያስተካከሉ እንደነበረና በስተመጨረሻም እንግዲህ አዳዲስ ነገሮች እንደተከሰተ ሰምተናል ምንድነው የተፈጠረ እያንዳንዱን ነገር በዚህ ቪዲዮ በደንብ አድርጌ እነግራችኋለሁ ስለዚህ እንግዲህ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይክ አርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በትናንትና ዕለት እንዳያችሁት ከሆነ ሩታና በተለይ ጋሽዬ ተገናኝቶ በጣም ብዙ ነገሮችን ሲነጋገሩ ነበረ። ከዛም ውስጥ እንግዲህ ጋሽዬ ያነሱት ያነሱ ትልቅ ነጥብ አለ። ያም እንግዲህ አብርሃምና ሩታ አብሩ እንዲሆኑ ከፍተኛ ጥረት እንደሚያደርጉና አብርሃምንም እንግዲህ ካሁን በኋላ እንደሚቆጣጠሩት ጭምር በተለይ የሚያረጋቸውን ነገሮችን ካለሱ ፍቃድ ወይም ደግሞ ካለ ጋሽዬ ፍቃድ እንግዲህ ምንም አይነት ነገር እንዳያደርግም

አስጠነቅቋለው ያንን ደግሞ በደንብ አርቄ ይሄድበታለሁ ብሎ እንግዲህ በደንብ ሲናገሩ ነበረ። በሌላ በኩል እንግዲህ ሁላችሁም በተለይ ምታውቁ ነገር ነው ያም እንግዲህ በተለይ ሩታ የከለከለችው አብርሃምን ትልቅ ነገር ነበረ። አብርሃም እንግዲህ ልጁን እንዳያይ በጭራሽ ከልክላለች። ምክንያቱም በጣም ስለፈራች እና ከዚህ በፊትም እንግዲህ ልጇን ሊወስድ ጫፍ ላይ ደርሶ እንደምንም ብላ እንግዲህ ስላስቆመች በዛ ምክንያት እስከ ዛሬ ድረስ እንግዲህ አብርሃም ልጁም ማየት አልቻለም ነበረ። እንግዲህ ጋሽዬ ለምኖ በስተመጨረሻ ልጁም ማየት እንዲችል አድርጓል ማለት ነው። ሩታም እሺ ብላለች። እሱ ብቻ አይደለም እንግዲህ ሩታና አብርሃም ታረቅ አለባቸው ብሎ እንግዲህ ተነስተዋል። ጋሽዬ በስተመጨረሻ ቢሆንም ይህንን ሀሳብ እንግዲህ ይዞ ቢመጡም ነገሮችን ሊያስተካክሉ ይችላሉ ወይስ አይችሉም ብሎ በጣም ብዙ ሰውም ሀሳብ አስተያየትም ሲሰጥ ነበረ። በዚህ ጉዳይ ላይ እንግዲህ መናገር የምፈልገው ነገር አንደኛ ያው ጋሽዬ በጣም ዘግተዋል ብዬ ነው የማስበው። ምክንያቱም ከዚህ በፊት በጣም ብዙ ነገሮች ሲፈጠሩ ነበረ። የሄርሜላን ጉዳይ በደንብ እናስታውሳለን። ሄርሜላን ያለችበት ሁኔታ ራሱ አጠራጣሪ ነገሮችም ተፈ ፈጥሯል። ምክንያቱም ሄርሜላ አርግዛለች ወይም ደግሞ አርግዛ ሊሆን ይችላል ተብሎ በጣም ብዙ ጊዜ ማለት ይቻላል በየሶሻል ሚዲያው በደንብ ሲወራ ነበረ። እሱ ብቻ አይደለም በጣም ብዙ መረጃዎችም ጭምር እንግዲህ እንዳላት በተለይ ሄርሚላ ያደረገቻቸው ነገሮች ከአብርሃም ጋር እጅግ በጣም የሚያሳፍሩ ነገሮች እንዳላቸው ወይም ደግሞ የተደበቀ ፋይልም እንዳለ ያንን ነገር መረዳት ችለናል። ስለዚህ እንግዲህ ጋሽዬ ይህ ሁሉ ነገር ሳይፈጠር በፊት መምጣት ይችሉ ነበረ፣ አብርሃምን በደንብ አድርጎ ሊመክሩት ይችሉ ነበረ ብዬ ነው የማስበው። በሁለተኛ ደረጃ እንግዲህ የእኔ ሀሳብ በተለይ ጋሽዬ በጣም የተሳሳቱ ትልቅ ነገር አለ። ያም ስህተት ምንድን ነው? ከአብርሃም መጀመር ነበረባቸው። ይህንን እርቅ መጀመር የነበረባቸው ከአብርሃም ነው። ኦዲንሱ ማየት ወይም ደግሞ ማወቅ ይፈልጋል የአብርሃምን ሀሳብ። እስከ ዛሬ ድረስ እንግዲህ ኦዲንሱ ሊገባው ስላልቻለ ወይም ደግሞ መታረቅ ይፈልጋል ወይስ አይፈልግ የሚለው ራሱ ኦዲንስ እንግዲህ እርግጠኛ ሊሆንበት ስላልቻለ የአብርሃምን ትክክለኛ ማንነት የሚገልጽ ወይም ደግሞ ሀሳቡን አስተያየቱን በተለይ የሚገልጽ ትክክለኛ ቪዲዮ መሰራት ነበረበት ብዬ ነው የማስበው። ሐሳቡን በግልጽ እንግዲህ ለጋሽዬ፣ ካሁን በኋላ መታረቅና መታረም እፈልጋለሁ፣ ከሄርሜላ ጋር መኖር አልፈልግም፣ ወይም ደግሞ ከሩታ ጋር መኖር ብቻ ነው የምፈልገው፣ ሄርሜላን ከዛሬ ጀምሮ አላገኛትም ብሎ ቃል መግባት ነበረበት ብዬ ነው የማስበው። እንግዲህ ይህንን ሁሉ ነገር ማድረግ ነበረበት ብዬ ነው ማስበው። በተለይ ጋሽዬ ይህንን ነገሮችን ቢያስተካክሉ እጅግ በጣም ብዙ ነገሮች መልካም ይሆናሉ። ነገሮች ሊስተካከሉ ይችላሉ። በእርግጠኝነት ደግሞ ይስተካከላል ብዬ አስባለሁ። ስለዚህ እንግዲህ መጀመር የነበረባቸው ከአብርሃም ነው እንጂ ከሩታ መሆን የለበትም ብዬ ነው አቋሜን እምገልጸው። እንግዲህ ምክንያቱም እንግዲህ ሩታ ከዚህ በፊትም በተደጋጋሚ ቃል ሲገባላት ብቻ እንጂ በተግባር ስታይ አልነበረችም። ምክንያቱም እንግዲህ ሩታ አይታቸዋል ከሆነ አብርሃም በጣም ብዙ ጊዜ ማለት ይቻላል ቃል ይገባል፣ በጭራሽ ከሄርሜላ ጋራ መኖርም መሆንም ወይም ደግሞ ከእሷ ጋራም አልታይም ብሎ ለሩታ እጇ መቶ ቃል ይገባል። በስተመጨረሻ ደግሞ ከሄርሜላ ጋራ በየጊዜው እየተገናኘ እጅግ በጣም በሚያሳፍር ሁኔታ አንዳንድ ቪዲዮችን እየሰሩ ፎቶዎችን እየተነሱ ተቃቅፎ እጅግ ከባለትዳር ከባለ ተዳር የማይጠበቁ አይነት ፎቶ አነሳሱን ላይ የተነሱ ሆን ብሎ ሩታ ለመጉዳት የሄዱበት መንገድ በደንብ በግልጽ አይተናል። ስለዚህ እንግዲህ ሩታ የምትመከር ሴት ሳትሆን የምትመክርም አይነት ሴት ስለሆነች እጅግ በጣም በሳል ሴት ስለሆነች ከአብርሃም መጀመር አለበት። አብርሃም ሕፃን ብቻ ሳይሆን እንግዲህ እጅግ የሚያደርገው ነገርም ግራ የሚያጋባ በተለይ አንዳንዴ ብዙ ኦዲንስ ማለት ይቻላል ሀሳቡን ሲሰጥ እንኳን የአብርሃም ጤንነት ጉዳይ ያሳስበናል እስከ ማለት ደረጃ ድረስ ደርሶ ነበሩ። የአብርሃም ጤንነት ጉዳይ መጀመሪያ ላይ መታየት አለበት፣ ምክንያቱም የሚያረጋቸው ነገሮችን በፍጹም አያውቅም። ካደረገ በኋላ ነው ይቅርታ የሚጠይቀው። ያንን ነገር ደግሞ በየጊዜው እየደጋገመ መጥቷል። ስለዚህ እንግዲህ አብርሃም ጤንነቱ ያሳስበናል ስለሆነ የጤንነቱ ጉዳይ ጋሽዬ በደንብ አድርጎ ቢሄዱበት ወይም ደግሞ እንግዲህ ሳይካትሪስት ይሁን በሳይኮሎጂ በተለይ እንግዲህ ያጠኑትን ዶክተሮች ጋር ወስዶ በትክክል መታየት አለበት ይሄ ልጅ ብሎ ብዙ ሰው ማሳቡን ሲሰጥ ነበረ። በሌላ በኩል ደግሞ ጠንቋይም ጋር ሄዳ ሊሆን ይችላል ሄርሜላ ወይም ደግሞ ይሄ ተጠንቁሎበት የመጣ ነገር ነው እንጂ በጭራሽ አብርሃም እኮ ጸባዩ እንደዚህ አልነበረም። እጅግ በጣም የሚወደድና እጅግ በጣም ሰዎች እንኳን ምሳሌ አድርጎ የሚወስዱት ወንድ ልጅ ስለነበረ በዛሬ ዕለት የሚያረጋቸው ነገሮች በፍጹም የአብርሃም ስሜት ወይም ደግሞ የአብርሃም አምሮ እንኳን አይደለም፣ በጭራሽ የሚያረገው ነገር ከራሱ ጋር ስላልሆነ ነው ብሎ እንግዲህ በጣም ብዙ ሰው ማሳብ አስተያየቱን ሲሰጥ ነበረ። ስለዚህ እንግዲህ ጋሽዬ መጀመር የነበረባቸው ከአብርሃም ነው ብሎ ሁሉም ሰው ሀሳቡን እየሰጠ ነበረ። እንግዲህ ነገሮች ይስተካከላሉ ብዬ ለማሰብም ትንሽ ይከብደኛል። ምክንያቱም እንዳያችሁት ከሆነ ሩታ በጣም በጣም ጥግ ላይ ደርሳለች። በክቶኛል ብላለች። በቃ በክቶኛል ማለት እንግዲህ ከዚህ በፊትም ይህንን ቃል ስትደጋግመው ዛሬ ብቻ አይደለም። እጅግ በጣም የመረራት ነገር አለ። በጣም ብዙ ጊዜ ማለት ይቻላል አብርሃም ቃል ገብቶ በጣም ብዙ ሰው መሐል እንግዲህ እጁን በተለይ እንግዲህ እየጨበጠ በጭራሽ አላረግም ብሎ ምሎ አም ብዙ ጊዜ ምሎ ነገሮችን እየደጋገመ ማድረግ ብቻ ሳይሆን እንግዲህ እየባሰበት መጥቷል ። ስለዚህ እንግዲህ በዚህ ጉዳይ ላይ ሩታ አምርራ ትመጣለች ብዬ ነው ማስበው። እንግዲህ ነገሮች በዚህ ቀጥሏል። በተለይ አብርሃምና ሩታ እንዲታረቁ አብዛኛው ሰው ይፈልጋል። ኦዲንሱ በደንብ ይፈልጋል። ያው አብርሃም ደሞ ጸባዩ እጅግ በየጊዜው እየተቀየረ እየተቀየረ መጥቷል። በተለይ ጓደኞቹ የሚያደርጉት ነገሮችም እጅግ በጣም አሰልች ሆኗል። በተለይ አሁን በዚህ ሰዓት ላይ የአብርሃምን በተለይ ተከታዮች በሙሉ ማለት ይቻላል ወደ ሩታ ዞሯል። ምክንያቱም ደግሞ እንግዲህ አብርሃም ያጠፋው ነገር በራሱ ጉዳይ ነው፣ በራሱ ምክንያት ነው። ሁሌም የሚያደርጋቸው ነገሮች እጅግ በጣም ጅል የሆነ ስራ ነው የሚሰራ። ስለዚህ እንግዲህ ኦዲየንሱ ወደ ሆነ ሳይድ እየሄደ ነው፣ ወደ ሩታ ሳይድ ብቻ እየሄደ ነው። ሩታን በደንብ እየደግፏት ነው የሚገኘው። ወደፊትም እንግዲህ ሩታን የሚደግፉ ይመስለኛል። ምክንያቱም የአብርሃምን ማንነት በግልጽ በግልጽ አይተናል ማለት ነው። ስለዚህ እንግዲህ ጋሽዬ ከቤት ቢጀምሩ ወይም ደግሞ ከራሳቸው ልጅ ቢጀምሩ መልካም ነው ብዬ ነው የማስበው። ነገሮች ይስተካከላሉ። በዛሬለት እንግዲህ ተገናኝቶ በተለይ አብራምና ሩታ ተገናኝቶ ጋሽዬም ባለበት ቦታ ላይ ብዙ ንግግሮችን ሲያደርጉ ነበረ። አንዳንድ ተስፋ የሚሰጡ ነገሮችም ሰምተናል። እንግዲህ ሊታረቁ ይችላሉ ወይ ሳይችሉ በደንብ እንግዲህ ነገሮችን አጣርተን ለእናንተ ለማድረስ ሞክራል እንችላለን። በተለይ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ ከአርጎ ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።